ማአላማላቴሌፎን የተኛውም አረብ ሀገራት ላይ የምሰረው እህቶች ይህንን ስህተት ከመስራት ተቆጠቡ ማለት ነው። ለምን ከሀገራችን የወጣ ነው? ሰርተን ለመለውጥ ነው የመጣንበትን አላማ መርሳት አለብን ብዬ አላስብም። ለምን አንዳንድ መዳሞች ይህንን ነገር ስናደርግ ሲያዩ፣ ሁሌም ያንን ነገር የምናደርግ ነው የሚመስላቸው የኛ ድክመት መስራት የኛ ጉልበት ማለቅ ለነሱ ምንም አይመስላቸውም ማለት ነው። እና ባካችሁ ይህን ቪዲዮ እስከ መጨረሻው ማዳመጥ ላይክ፣ ሼር አድርጉልኝ። በተለይ አዲስ ለሚመጡ ዩቶቼ የቪዲዮ እንዲደርሳቸው ፈልጋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁን? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ ባላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ፣ ማለት ነው። በዚህ ሰሞን ጠፍቻለሁ፣ አባይቤ ትንሽ አማማ አድርጎኝ ነበረ፣ ግን አሁን አልሐምዱሊላህ ሰላም ነኝ። በዶዋችሁ አትርሱኝ። ሲቀጥል መግቢያ ላይ እንደነገርኳችሁ ከሀገራችን ስንወጣ ሰርተን ለመለወጥና ህይወታችን ለመቀየር እስከመጣን ድረስ ከአረቦቹ ጋር እንትን የሚያጋጭንን ነገር ማስራት አለብን ብዬ አላስብም። ለምን እንኳን ይህንን ነገር አድርጋችሁ አይደለም ሳታደርጉም ከነ ጭራሹ እኛ ጉልበታችን እያለቀው እንኳን ጭራሹ የምንሰራ የማይመስላችኋሉ እየሰራን እንደሆነ እኮ ይገባቸዋል፣ ያውቃሉ። ግን ይህን ስተ ስንሰራ በዚህ ምኪናት አድርገው እናንተ ለስራ ሳይሆን የመጣት የመጣችሁት ይህን ነገር ለማድረግ ነው የመጣችሁት እያሉ የሚያወሩት ነገር በጣም ከባድ ነው። ገብታችኋል? ከቢሮዎች ራሱ ሊያጣሏችሁ ይችላሉ ማለት ነው። በተለይ ደግሞ በጠለብ የመጣቸው እህቶቼ ተጠንቀቁ ማለት ነው። መግቢያ ላይ አይታችሁታል። እሷም ቤት እያጸዳች እያለ ስልኳን ይዛ በስልኳን መሽጉል ሆናለች። ስራውን አቁማ ስልኳን እየተፈረጀች የሆነ ላይቭ ገብታ እንትን ላይቭ ላይ ያሉ ሰዎቹን ስትከታተል፣ ሙዚቃ ምናምን ስታዳምጥ ነበረ ማለት ነው። ግን ልብ ሳትላት ሴትዮዋ ምንድን ያደረገችው ዘው ብላ መጣችባት ማለት ነው። መጥታ ምንድን ያደረገችው እንኳን ካሜራዋን ነው ሸግ ላይ እያናገረቻት የነበረው። ማን ለምን እንዲህ ነው የሚያደርጉት? አሁን ይሄንን ራሱ ለቢሮ ልካ፣ እቺ ልጅ ስራ እየሰራች አይደለም፣ ስልኳን ላይ ነው ተጥዳ የምትውለው። ስለዚህ ሌላ ስራ የላትም። ስራ እንኳን ስሪ ብያት ስራዋን አቁማ ስልኳ ላይ ነው የምትውለው ብላ እናንተን ከቢሮዎች ራሱ ቢሮዎች እንዳይሰማችሁ መስሚያ እንዳታ ሰዎች እንዳይሰማችሁና እና እናንተ ሁሌም ስህተተኛ እንደሆናችሁ አቃለው እናንተ እየሰራችሁ ኖራችሁ በአጋጣሚ ሊሆን ይህን ይችላል። ይህንን ስልክ የያዛችሁት ማለት ነው። አረቦች ግን ምክንያት ነው የሚፈልጉት ማለት እናንተን ለማጣጣል እናንተን መጥፎ ናቸው ለማስባል። በተለይ ሰራተኛ ላይ በጣም ከባድ ናቸው። የሆነችን ምክንያት አድርገው እናንተን ሊያጣሏችሁ ይችላሉ። አሁን ለምሳሌ አንዳንዶቹ ከቢሮ ስለምትመጡ ይኸው እንዲህ ነው የሚያደርጉ። ስራ አይሰሩም ብለው ብዙ ሰራተኞች ስልክ እንጂ ሌላ ነገር አይይዙም ብለው ስራ አይሰሩም ብለው ይናገራሉ ማለት ነውና፣ እና ሰምታችኋታል። እያለቻት የነበረው እኔ ስራ ስሪ ብያሽ አንቺ ቆመች ስልክ ትንትን ትጎረጉር፣ ያለሽ ስልክ ታያለሽ፣ ሙዚቃ ከፍተሽ ያንን ነገር ትከታተያለሽ። ስሪ ያልኩሽ ስራ ኮ ጭራሽ አላለቀም። ማሻላ ማሻላ እያለቻ ተነበረ ማን ነው፣ በአማርኛ ራሱ ስልክ አያስፈልግም። አንቺ ስልክ ላይ ተጥተሽ ስራ ይነቁ መሻል። ስለዚህ ከዚህ በኋላ ስልክ እንድትይዥ አልፈልግም፣ ስልክሽ ደግሞ ከክፍል እንዲወጣ አልፈልግም ብላ ብዙ ረዘም ያለ ቪዲዮ ነው፣ ገብቷችኋል። እኔ ግን ትንሽ ቆረጥ አድርጌ ለምሳሌ ያክል ነው የመጣሁት። ማን ነው ገብቷችኋል። አባይቢ እና ምንድነው እያደረገ እያለቻት የነበረው። እኔ እኮ ያመጣሁሽ ከሀገርሽ ስራዬን እንድትሰርልኝ ቤቴን እንድታጽጅልኝ ያልኩሽን ነገር እንድትሰሚና ስራሽን ጨርሰሽ በጊዜ ሌላ ወደ ሌላ ስራ እንድትሄጂ እንጂ እዚው ላይ ሆነሽ እንትን ቤት እያጸዳሽ ስልክሽ ላይ ተጥተሽ እንዴት ነው ስራ የምትሰሪው እና እናንተ ከሀገራችሁ ስትመጡ ስልክ ይዛችሁ ነው የምትመጡት? ስልካችሁ ላይ ነው የምትጣዱት? ስራ አሰሩ ምናምን እያለች ብዙ ስታወራ ነበረ። ማን ነው ገብቷቸኋል? አባይቤ ስለዚህ የቶቼ ጥንቃቄ አድርጉ። መስራት ባለባችሁ ሰዓት መስራት፣ ምግብ መብላት ባለባችሁ ሰዓት ብልት አድርጋችሁ እየበላችሁ ስሩ። ማን ነው እና አብዛኞቻችን ምንድን ነው የምናደርገው በአሁኑ ሰዓት ላይ፣ የእኛ ጤንነት፣ የእኛ ምግብ መብላት፣ የእኛ ጉልበት ማለቅ ምንም የማይመስላችሁ ስልካችሁ ላይ ተጥዳችሁ ጤንነታችሁ ራሳችሁን እንክብካቤ ሳታደርጉ ጸጉራችሁን እንኳን በጊዜ መበጠር ያለበትን ጸጉራችሁን ሳታበጥሩ በጊዜ መታጠብ ያለባችሁን ሳትታጠቡ ራሳችሁ ላይ እንክብካቤ ሳታደርጉ የስራው ሰዓት መቶ ይደርስባችኋል። ስልኩ ላይ ተጥዳችሁ ማለት ምግባችሁን በስነስርዓት አትበሉም። ስልክ ከያዙ ምግብ ከነጭራሹ የማያስታውሱ ሰዎች አሉ። ማ የስልኩ ፍቅር ብዛት ማለት ነው ገብቷቸዋል አቃለው። እዚህ ሀገር ላይ ስልክ ነው ቤተሰባችን ስልክ ነው የሚያጽናናን፣ ስልካችን ላይ ነው የምናለቅሰው፣ ስልክ ላይ ነው የምንደሰተው። አቃለው። እና እሱ ካሌለ ግን ይጨልምብናል። ግን በልኩ መሆን አለበት ሀባይቢ እና ራሳችሁን መንከባከብ አለባችሁ ስልካችሁን፣ አሁን ለምሳሌ ስራ መስራት ባለባችሁ ሰዓት ሰርታችሁ፣ በቃ ለራሳችሁ ጊዜ መስጠት አለባችሁ። ምግባችሁን በስነ ስርዓት መብላት አለባችሁ። መታጠብ ባለባችሁ ሰዓት መታጠብ፣ ልብሳችሁን መቀየር ባለባችሁ ሰዓት መቀየር፣ ማረፍ ባለባችሁ ሰዓት ማረፍ እንጂ ሀያ አራት ሰዓት ስልካችሁ ላይ አትጣዱ። ወላይ ነው ምላችሁ። ከዚህ በፊት ምን እያለች ነበረ አንዲት ፊሊፒኒ? ብዙ ቪዲዮ ሰርቼ ባታለሁ፣ አይታችሁትም ሊሆን ይችላል ገብታችኋል። ኢትዮጵያዊኖች ራሳቸውን አያጸዱም፣ አይታጠቡም፣ ሀያ አራት ሰዓት ስልካቸው ላይ ነው የሚጣዱት። ስራ እንኳን ቶሎ ብላ ስራዋን ጨርሳ ስትመጣ፣ ክፍል ስትገባ፣ ገላዋን ሳትታጠብ ስልኳን ነው የምትይዘው። ሽታ አላችሁ፣ ገላችሁን አትታጠቡም፣ ልብሳችሁ ይሸታል፣ ገላችሁ ይሸታል፣ ጥርሳችሁ ይሸታል፣ እና ራሳችሁን አትንከባከሙ፣ ራሳችሁን አታጸዱም ብላ ስታወራ ነበረ። ማን ነው ይህንንም ደግሞ ከያቸው አንፃር ነው ገብታችኋል። ምን ያደርጋሉ ማለት መሰላችሁ? እኔ ከኔ ጋር ሁለት ፊልፒኒዎች አሉ። እኔ ግን አልሐምዱሊላ ረብል አለሚን። አሁን ለምሳሌ ጠዋት ተነስቼ ካወረድኩኝ ወደታች ምግብ ነው የሚሰራው፣ ታውቃላችሁ መጥበቅ ነው የምውለው። ሆኖም ግን ራሴን መንከባከብ ባለብኝ ሰዓት መንከባከባል እንትን መንክ እንከባከባለሁ ማለት ነው ገብቷችኋል። ሰላታችሁን መስገድ ባለባችሁ ሰዓት ስገዱ፣ ምግባችሁን ብልት፣ ስራችሁን ስርት። ከዛም ደግሞ ግብ ደግሞ ትንሽ ጊዜ ደግሞ ለራሳችሁ ሰታችሁ ስልካችሁ ላይ መዝናናት። ስልካችሁን መያዝ የለባችሁም ከነጭራሹ እያልኩ አይደለም፣ በነገራችን ላይ ይህንን ነገር ሲናገር ማለት ነው ገብቷችኋል። እና መጀመሪያ ላይ ራሳችሁን ተንከባከቡ፣ ስልካችሁ ላይ ብቻ አትጣዱ። ስልክ ላይ በጣም አንጎል ይነካል። ገብቷችኋል። እኔ በዚህ ሰዓት ላይ በፊት በጣም ነበረ ስልክ የማበዛው፣ በጣም መከታተል ነበረ። ለምን መርሳት አበዛሁኝ? ለምን ስልኩ ላይ መሽጉል ሆንና እና ሃይማኖት ላይ ዲኔ ላይ ራሱ ትንሽ ክፍት ትፈጥሮብኝ ነበረማ ነው። ግን አልሐምዱሊላህ አሁን ቀስ በቀስ ወደ ራሴ እየተመለስኩ ነው። ይህም ደግሞ የሚሆነው ስልካችንን ስናይ፣ በተለይ ደግሞ የቲክቶክ የሚባለው ሰይጣን ምን ያደርጋችኋል መሰላችሁ? ትንሽ የቪዲዮ ስለሆነ አንዱን የራችሁ እችን ከዛች ቀጥሎ ከዛች ቀጥሎ እያልን ጊዜያችንን ከነ ጭራሹ ይወስድብናል ማለት ነው እና አሁን ለምሳሌ ስራችሁን ጨርሳችሁን እንቅልፍ በመተኛት ባለባችሁ ሰዓት ክፍል ስትገቡ ትጥብ ብላችሁ መቀባት ያለባችሁን ያላችሁን ክሬም ለምን ቫዝሊን ነው ቫዝሊን ነው የምቀባው ፊቴንም እግሬንም ሁሉ ነገርንም ቫዝሊን ነው የምቀባው ከቫዝሊን ሌላ ፊቴን አስለምጄም አላቅም ገላይም ሌላ ነገር አላቅም ማለት ነው ገብቷችኋል ስለዚህ ቫዝሊናችሁን ተቀባብታችሁ ልብሳችሁን ቅይር አድርጋችሁ ገላችሁን ትጥብብላችሁ ወላሂ ላዚም ዲክመቱ ራሱ ይለቃችኋል። የሆነ ሰላም ይሰማችኋል ማለት ነው። ክፍላችሁን ገብታችሁ ወደ አሁኑ ስልካችሁን አትያዙ ማለት ነው። መጀመሪያ እንትን ወደ ስራችሁን ጨረሳችሁ ወደ ክፍላችሁ ስትመጡ ስልካችሁን ቁጭ አድርጋችሁ ልብሳችሁን ይዛችሁ ወደ ሽንት ቤት ነው መሄድ ያለባችሁ። ለምን ቀን ስድ ተክሙ ያላችሁ ትታቃላችሁ። እዚህ ሀገር ላይ ሙቀት ነው ሙቀቱ ላብ በላብ ነው የምትሆኑት። ያ ነገር ከነ እንትኑ ይሄዳል፣ ከውሃው ይሄዳል ማለት ነው ገብቶ እናም ድክመቱ ይለቃችኋል። ቀን ስትደክሙበት የዋላችሁት የላላባችሁን በቅቅብ እንትኖ ሽታ ለቀቅ ያደርጋቸኋል። ሌላ ደግሞ ልብሳችሁን ቅይር አድርጋችሁ በዛውም ደግሞ በሳላ ካል ወይም ደግሞ በእጃችሁ ልብሳችሁን እጥባ አድርጋችሁ በዛው አስታ ወደ